ፍቅርዬ እና ፉፉዬ ዛሬ ለየት ባለ ቪዲዮ ይመጡልናል። ትናንትና ቀርተው ነበረ። ዛሬ እንደሚመጡ ተስፋ ነበረኝ። የዛሬው ቪዲዮ ደግሞ ለየት የሚል ቪዲዮ ነው። የሚመጡትን በሚፍታ ቤት ነው ማለት ነው። ምግብ እየሰሩ ምናምን ምናምን፣ በቃ ፎቶቸው የሸፍ ልብስ ለብሰው ምናምን እንዴት እንደሚያምሩ ቃይስ፣ የእውነት እንዴት እንደሚያምሩ ፊልተር የላቸውም። በቃ ኮንፊደንሳቸው ጥቅ ያለ ነው ማለት ነው። እዚህ በቃ ፊልተር ምናምን ነገር አይጠቀሙ ምናምን። ጽድት ያሉ ጸዴዎች እኮ ናቸው። እኔ እኮ ዳይመንዶች ናቸው ስል በምክንያት ነው። ገይዝ የእውነት በጣም ነው የሚያምሩት። በቃ ሰው ብዙ ነገር ይመኝ ብዙ መጥፎ ነገር ይመኝላቸዋለ። እነሱ እነሱ እነሱ ግን በቃ አይሰሙም ማለት ነው። መጥፎ መጥፎ የሚመኝላቸውን ሰዎች በጭራሽ አይሰሙም። እነሱ ጉዞ ወደፊት ነው ማለት ነውና፣ የኔ ልጆች፣ የኔ አበባዎች፣ የኔ ታዳጊዎች፣ የኔ እንቁዎች፣ የኔ በቀ ብርቅዬዎች ማለት ነው። ጉዞ ወደፊት፣ ጉዞ ወደፊት። በጣም ነው የምወዳችሁ፣ በጣም በጣም በጣም ደግሞ የሚያምሩት ማለት ነው። እንዴት እንደሚያምሩ ምናምን ነገር አይታችሁ ከሆነ ማለት ነው። ዛሬ ፎቶችን ብዙ ሰው ጋር ደረሰን በነገራችን ላይ

የሆነ በቃ ደስ ብሎኝ ምናምን ነገር ላወራ መጣሁኝ እዚህ እንጂ ብዙም ልጁን አልከታትለውም። ያንም የሆነ ጊዜ ብቻ በምርጫ ማንን በምግብ ስራ ዛሬ ማን ቅረብላችሁ ነገ ማን ቅረብላችሁ እያለ ሲል እነ ፍቅርየን ምናምን አስገብቷቸው ነበረ። ከዛ ፍቅርየና ፉፉ ሌላም ልጆች ምናምን እያለ ሲያስገብቷቸው ነበረና ያኔ ብቻ እንደዚህ ፎቶ ደርሶኝ ፍቅር ዬና ፉፉዬን አቅርብልን ምናምን ብዬ ነበረ ማለት ነው። ሌላም ልጆች እንደዛ እያሉ ነበረ። ተሳክቶልናል። ዛሬ ከቻች ላሉ መጥባህ ላይ ማለት ነው ታየኝ። ፉፉም እያጎረሳት ምናምን ነገር እየቀበጡ ምናምን ነገር እንዲህ አድርገው እንደዚህ ምናምን እየተባባሉ ነው፣ እየተጨቃጨቁ እየተጨቃጨቁም ነው የሚመጡት ማለት ነው እና የሆነ ተከታታይ የሆነ ተከታታይ ሲሆኑ ማለት ነው ፍቅር ተከታታይ ሰው ስኮኑ እህትና ወንድሙ ናችሁ ተከታታይ ስኮኑ ፍቅራችሁ በጣም በጣም በጣም የተሳሰረ ስለሆነ ጭቅጭቅም በመሀላቸው ይኖራል ማለት ነው። እነ ፍቅርዬም ልክ እንደዛ ናቸው። ተከታታይ ወንድምናት ነው በቃ የሚመስሉት ማለት ነው። ፍቅራቸውም ልዩ ነው። ጭቅጭቃቸውም ልዩ ነው ማለት ነው እና ዛሬ ማታ ጠብቋቸው ቃ እኛ ፋንዲሻ ፋሚሊዎች በቃ አላ እናስደምማለን ማለት ነው። መፍታ አቤት፣ ፋንዲሻ ፋሚሊዎች ብዙ ናቸው እንዴ! አቤት፣ የፍቅርየ ቤተሰቦች፣ የፉፉየ ቤተሰቦች። ይህ እንደዚህ ኮ አሁን በባለፈው ማለት ነው ቡሪካ እና ሀይሚ ምግብ ሰርተው በአንድ ቀን ነው መሰል መቶ በአንድ ቀን ነው መሰል መቶ ቪው ገባ ማለት ነው ከዛ የቦሪካና የሀይሚ ቤት ውስጥ ወይ በአንድ ቀን መቶ ቪ ያስገቢ ምናምን ብሎ ተደመመ ማለት ነው። ዛሬም እኛ እናስደምመዋለን ማለት ነው። ምክንያቱም ያኔ የፍቅርዬንና የፉፉዬን ስራ ልና የሚሄዳችን ስለማይቀር ስንሄድ ደግሞ ልጅ ይደመማል ማለት ነው እና ውድ ቤተሰቦቼ በነገራችን ላይ ቻናሌ የሆነ ቪዲዮ አጥፍቼበት እንትን ብሎ ቀዝቅዟል ማለት ነው። እስኪ የምትችሉ ኮፒ ሊንክ፣ ላይክ፣ ሼር አድርጉልኝ፣ ሸር ላይክ አድርጎልኝ ማለት ነው። የሆነ ዋርኒንግ መቶብኝ የሆነ ቪዲዮ አጥፍቼ በዛው ቻናሉ ቀዝቅዟል ማለት ነው። እነ ምቀኞች ዋርኒንግ ልከውብኝ ነው። እንደንም ምቀኛ አይጠፋም እና ለማንኛውም፣ ላይክ አድርጉ ላይክ አድርጉኝ፣ እንዲሁም ደግሞ ሼር አድርጉኝ ማለት ነው። እንድንቀሳቀስ ይንቀሳቀሳል፣ ደግሞ ተኝቶ አይቀርም። በዚህ ተስፋ አለኝ። ውድ አገልግሎት ይበያላችሁ። በሰላማችሁ። በዚህ ትበልኝ ባይ